ሰላም ሰላም ውድ ኢትዮ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። ዛሬ ብዙ ቤተሰቦቼ አቶ ተስፋነህን መልሰሽ አቅርቢው ብላችሁ ነበረ። ዛሬ የሚሰራበት ቢሮ ድረስ ይጃለውኝ የሰኞ ገበያ ጤና ጣቢያ ኃላፊ ነው ምታዩት፣ እና ፕራንክ ልንሰራ ነው። ዛሬ የሰኞች ፕራንክ ልናደርግ ነው። አብራችሁን ቆዩ። ምን እንደሚሉን እናያለን። እሺ የዩቲዩብ ቤተሰቦች እንግዲህ አንድ በጣም የምወደው ጓደኛለኝ እሱን እንግዲህ የምለው የሆነች ልጅ ጋር ተገናኝቼ አረገዝችብኝ ምን ይሻለኛል ነው የምለው። አሁን ላብራቶሪ መታ ነበር አሰረችላት ፖዘቲቭ ናት፣ ምን ይሻለኛል ብዬ ነው የሚለው ምለኛ፣ እንግዲህ ትሰማላችሁ፣ አብረን እናያለን። አሁን ደቡብ ለ እንደምታውቁት አቶ ተስፋና ባለ ትዳር ላይ ያለ ልጅ

ካላነሳ ሌላ ጓደኛ አለኝ፣ እሱ ጋር ደውላለሁ። ይህ ካላነሳ ሌላ ጓደኛ አለኝ፣ አየር የሚባል ነው። ይህም የፋርማሲ ባለሙያ ነው። እሱ ጋር ደውላለሁ፣ የሚለኝን አብረን ይሰማል። አምስት ደቂቃ እንዚህ ላይ እንግዲህ አብራችሁን ቆዩ። ጀም ሰላም ነው ወይ? አማን ነው እግዚአብሔር ግን ከመሀመድ ጋር ስማማ የሆነ ልጅ ተዋውቅ የነበረ ባለፈው ማለት ነው አልነገርኩም። ላንተም ያው ሚስጥር ስለሆነ እማ ተገናኝተን ግንኙነት ፈጽመን ነበር እና አሁን ጤና ጣቢያ መታ እች ሲጅ ያሰራ ሁላ ፖዘቲቭ ናት። እና ስወረደው ብላት በቃ አይቻልም መውለድ ይፈልጋል አለችኝ። ምን ይሻላል? ምነጀ ምን ዳያስ ማለት አላቅም ልበላት እ እና ታዲያ ትዳር ሊፈርስ እኮ ነው። ሁለት ወር ምናምን ይሆነዋል። ሶፊ ጋር ምንድን ማለት ከባድ ነው።

እኔማ አቁሟ ማሳደግ ምናምን ብትችል ችግር የለውም ነበረ። ተወልደው ነበር ደግሞ አቅሟም ዝም ብሎ ነው። እናት በጣም አመሰግናለሁ ጀምዬ፣ ለምክረሽ ፕራንክ ተዘገሻል። ዩቲዩብ እየሰራ ነው ፕራንክ ነች። ራ የሰማችው ተጨንቆ ተጠቦ ወዲህ ትዳሪ እንዳይፈስ ወዲህ እሷ ጋር ያለኝ ሌላ ነገር እንዳደረግ ብሎ ተጨንቋል። በጣም ነው የምናመሰግነው ጀማ፣ በጣም እናመሰግናለን። ምርጥ ጓደኛ። ሌሎችን እንቀጥላለን። በቀጣይ ፕራንክ የሚደረገው ሰው የአቶ ተስፋ ነው ጓደኛ አቶ አሊ ናቸው። እና ፕራንክ የምናደርጋቸው እዚህ በነበረው የረብሻ ሰዓት ላይ ዱቄት ከነሱ ገዝተሃል ብለን ነው። እና ፖሊስ ጣቢያና ቶሎ ራሴ ለዛሬ ሳጅ አድርግ። ሄሎ፣ ጤና ይስጥልኝ። ከሶስተኛ ፖሊስ ጣቢያ ነበርኩ። ሳጅን ፍሬ ነኝ። አቶ አሊ፣ አቶ አሊ ነዎት? ደሴ ከተማ በነበረው ረብሻ ሰዓት ላይ ከአሸባሪዎቹ ዱቄት ገዝተዋል የሚል ጥቆማ ደርሶን ነበረ። እና ፖሊስ ጣቢያ ሶስተኛ ፖሊስ ጣቢያ መተው ቃሉን እንዲሰጡ ፈልገን ነበር። መታወቂያ። ሄሎ ሄሎ። አቤት። አሸባሪ ማለት ማለት በሰዓቱ እዚህ ደሴ ከተማን ይዞት ከነበረው የትግራይ ታጋዮች ላይ ዱቄት ገዝተዋል ተብለን ነው መረጃ የሰጠን። በርከት ያሉ ዱቄት ቤቶ ከዝነዋል ተብለናል፣ እና መጥተው ቃልዎን እንዲሰጡ ፈልገን ነው። እባክዎን መጥሪያ እንልካለን። አድራሽ ወጡ ላይ መምጣት ከቻሉ በፖሊስ ከመምጣቱ በፊት ጣቢያ መምጣት ይችላሉ። እባኮትን ብትተባበሩን ደስ ይለናል። ብትተባበሩን ደስ ይለናል። አይ ስራ ላይ ነኝ። ይሄም እኮ ስራ ነው አባት፣ ስራ ነው የያዝነው፣ ነው ያ ሰላም ማስከበር ነው የያዝነው። ወጣ ሄሎ፣ አቶ አሊ ባኩትን ወደ ጣቢያ ይምጡልን። ባኩትን ሶስተኛ ጣቢያ፣ ሶስተኛ ጣቢያ፣ ሰኞ ገበያ እሺ እናመሰግናለን። እንጠብቅዎታለን። ይደውላል። ይቅርታ አቶ አሊ ካሳ ቀጠና ስንት ነበሩ? ሰኞ ገበያ አያት መንደር ቢለን ነው አይደል? መኖሪያው አያት ቢለን አካባቢ ቀጠና ስንት ነበሩ? ይቅርታ ቀጠና ዘጠኝ ጤና ጣቢያ ነው የምንሰሩት፣ አደለ። አሁን ስራ ለቀየረዋል እ።

ምን አሉ ምን አሉ ቁጥሩ ነው 0977 እየሰማው ነው ሳን ሬ ሳጅን ፍሬ ማናት? ፖሊ ፖሊስ ናትን? ምን ፈልጋ ነው? ምን አለች?

አንተ እንደዛ ሳፋጣ ከመቅጠም ሄድህ ቃልህን መስጠት አለብህ። ደውልልኝ፣ እዚያው ጣቢያ ሆነ ጣቢያ ሆነ ደውል። ዞሮ እንደባለፈው እንደዛ እንደልጅ አስለቅቃለሁ ካሰሩህን ችግር ስበ ስለ የሚፈልጉት እያወቃቸው የባለፈው ልጅ አይተኸው ለበገዛ ብሩ እንዳሰሩት እና አሁን ትመጣለህ። አሁን አሁን አብረን እንሄዳለን አብረን ፕራንክ አድርገሃል አሊ። በጣም ይቅርታ፣ በጣም ይቅርታ። እሺ፣ እሺ። ውድ የዩትዩብ ቤተሰቦቻችን ፕራንካችን ይህን ይመስላል። የዩትዩብ ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ሼር በማድረግ ከኛ ጋር ቆዩ። የተስፋነህ ወይም ተስፋነህ ነጋ የኢትዩብ ስሙ ነው። እሱንም ሰብስክራይብ አድርጉልን መረጃ ትዩብ ነው። አብራችሁን ስለቆያችሁ እናመሰግናለን። እንወዳችኋለን። ባይ ባይ።